የአፍ ስራ አባላለው አፍቃሪ ነኝ። አሁን በእርግጥ አሁን በትዳር ላይ ነኝ። የፍቅር ታሪኬን ለማውራት ነበረ። ያው አፍቃሪ ነው እኮ የሚባለው አፍቅረሽ አይደል ያገባሽው። ስለዚህ እና የተዋወቅነው እንዴት መሰለሽ? የኮሮና ጊዜ ኖ ከኮሮና በፊት ኢትዮጵያ ማለት ነው። እኔ አስራ ሁለተኛ ክፍል ተማሪ ነበርኩኝ። እሱ ደግሞ ያኔ የግል ኮሌጅ ይማር ነበረ እና በአጋጣሚ የእሱም የኔም ጓደኝ የእሱ የሱ ጓደኛው ነው። ለእኛ ደግሞ ባጃጅ ኮንትራት ይዘ ነው ያመላልሰን ነበር። ከቤት ወደ ትምህርት ቤት ማለት ነው የእሱ ጓደኛ እና በአጋጣሚ የሆነ ጊዜ መንገድ ላይ ፒክ ያደርገዋል፣ እሱን እኛን ጭኖ ማለት ነው ጓደኛው ከትምህርት ቤት እየመለሰን። ከዛ ያኔ ያየኛል መሰለኝ፣ እሱን ማለት አሁን ላይ ነው የሚነግረኝ። እና እኔ ደግሞ በጣም በቃ ይቸው በጣም በቃ ድብር ብሎኝ ነበረ። ከዛን ጓንተን የኛ ባለ ባጃጃችን በማይመቸው ጊዜ ምናምን እሱ ባጃጅ መንዳት ምናምን ስለሚችል እንትን ያደርሰን ነበር። እሱ ቢዚ ሲሆን ምናምን እሱ ይመጣና ያደርሰን ነበረ። ከዛን በቃ የሆነ ቀልድ ምናምን ይቀልዳል ሲያደርሰን ማለት ነው። የአፍስራ ዛሬ ምንሆና ነው ለንቦጮ አንጥላለች ምናምን ምናምን እያለን ነቁራ፣ እንዲህ ሲነቁረኝ በጣም በቃ ድብር በጣም የመጨረሻ የሚያስጠላ ይልሽ ነበር ባይገርምሽ። ከዛን መጨረሻ ላይ ኮሮና መጣና ተቋረጠ፣ ትምህርታችንም እናችንም ተቋረጠና ወደ አንድ አመት ነው ምናምን የሚሆን ጊዜ እቤት ቆየን። ከዛ በመሀል እሱ ባጃጅ አዲስ ባጃጅ ይገዛል። አዲስ ባጃጅ ይገዛና ካልተገናኘን ይለኛል። ቴሌግራም ላይ አልፎ አልፎ ምናምን አውረው ነበረ። ከዛን በቃ የሆነ ሰዓት ላይ ከክላስ ስመለስ በዛው ይወስደኝ እና በባጃጅ አገኘዋለሁ። ተገናኝተን በቃ ታውቂያለሽ አቡ በጣም በቃ የሆነ እኔ መጀመሪያ ከውጭ አይቼው የጠላሁት ሰው አለ፣ ያሰብኩት ሰው ማለት ነው። ግን ፈጽሞ አነጋገሩ፣ አወራሩ ምናምን ፍጹም የበሰለ ሰው ነው። በቃ የሆነ ማቹርድ የሆነ ሰው ታውቂያለሽ፣ የሆነ ለምንም ነገር የማይቸኩል አንደበቱ የተረታ ምናምን ልጅ ነው። ለካ ሰው ከላይ ስት እንደምትገምጪው አይደለም። ቀረብ ብለሽ ስታዩ ነው ያንን ሰው ማንነቱ ምናምን ለይተች ስታቂ ነው እንትን የምትዩ። ከዛን እንደዛ እያልን ትውውቃችን እየቀጠለ እየተቀራረብን እየተቀራረብን እየተቀራረብን መጣንና መጨረሻ ላይ በቃ ከአንቺ ጋር ቁም ነገር ፈልጋለሁ አለኝ። ጓደኛሽ ማለት ወይም ፍቅረኛ መሆን አለብን። እስከዛን ሰዓት ድረስ ስልክ ስናወራ ምናምንም ወድሻለው እንጂ የሆነ አፈቅርሻለው ምናም ምናም የሚባል ቃላት ካፌ አይወጣም ነበረ። እሱም እንደዛም አይለኝም ነበረ። ከዛ ከአንቺ ፍቅር ይዞኛል ምናምን አለ። ደስ አለኝ በጣም። እስቲን ሞክረውን የው በቁም ነገር ጓደኛሞች ሆነን ፍቅረኛሞች ሆነን ብለን ጀመርን። ከዛ ፍቅር ስንጀምር በመሀል እኔ አስራ ሁለት ውጤት ሳይመጣልኝ ቀርቶ እዛው የግል ጀመርኩኝ ማለት ነው፣ የግል ኮሌጅ ጀመርኩኝ። እና ከዛን ቀለበት አሰረልኝ እንደ ነገ የግል ልጀምር እንደ ነገ ልጀምር እንደ ዛሬ ጠርቶ ቀለበት አሰረልኝ። የፕሮሚስ ቀለበት ማለት ነው። ከዛን ፋሚሊ ልክ ቀለበት ሳደረግ እኔ የምኖረው ከእናቴ ጋር ነው። ማዘር ብዙ ደስተኛ አልነበረችም። በዚህ በቃ እንዴት አንቺ ቆንጆ ነሽ ወጣት ነሽ፣ በዛ ላይ ደግሞ በቃ ላ ሴት ልጅ እንዲህ ባጭሩ መገታት የለባትም። ለራስሽ ጊዜ መስጠት አለብሽ። ትምህርትሽን መጨረስ አለብሽ ምናምን እና ብዙ አማራጮችም አሉሽ ብላ በቃ ማዘር በጣም የሌለ ጓ አለች ይ ደግሞ ያየውት ነገር ስለነበረ ነው። በቃ ከምንም በላይ ያከብረኛል፣ የምለውን ይሰማኛል፣ ኃላፊነት መውሰድ የሚችል ልጅ ነው ልጁ ማለት ነው። ከዛን በቃ ቁጭ አርጌ ያስረዳዋት። መጨረሻ ላይ በቃ ከወደደች ለምን ሽማግሌ አይላክም ተባለ። ወንድሜም ምናምንም ለምን ሽማግሌ አይልክም ከወደደች ሽማግሌ ይላል። ያለበለዚያ ግን እንዲህ ለቀልድ ለዝም ብሎ ለጨዋታ ምናምን ከሆነ ግን በጭራሽ እንዳታስቢው፣ ወይ እኛን ወይ እሱ ምረጭ ተባል ማለት ነው። በመሀል ለእሱም ነገርኩት እንደዚህ እንደዚህ ምናምን ስለው በቃ ቤተሰቦችሽ ክፉ ሆነው አይደለም አለኝ። እኔ ኃላፊነት በቃ የእኔን አቅም መፈተን ስለፈለጉ ነው። ስለዚህ ኦኬ ችግር የለውም ላ እንትን እንላለን ሽማግሌ የሚላካል ምናምን ብሎ ሽማግሌ እንዲህ የፋሲካ ዋዜ ማለት ነው ምናምን መጀመሪያ ደብዳቤ አይደለም የሚላከው። ደብዳቤ ላከ ቤተሰቦቹ ጋር ምናምን እንትን ብሎ ከዛን ሽማግሌ ተላከ። ማዘር የመጨረሻ ቁጭ አድርጋ ጠየቀችኝ። ምምር እርግጠኛ ነሽ? ከዚህ በኋላ ሽማግሌ ከተላከ በኋላ እንትን የለም፣ ወደኋላ ማፈግፈግ የለም። እርግጠኛ ነሽ አለችኝ። አዎ ምንም ቢፈጠር ምንም ቢፈጠር ችግር የለውም፣ ኃላፊነቱን ወስዳለው እተማመንበታለሁ ብዬ ተቀበሉት። ሽማግሌ ገባ ምናምን በቃ እሺ ተባለ። በመቀጠል ወደ ሰርጉ ፕሮሰስ ሄድን ማለት ነው። ትምህርቴን ተመረኩኝ በፋርማሲ ተመረኩና እሱ ቀድሞ ነው የተመረቀው። ሽማግሌ ሲልክ ኦልሞስት እሱ ስራ ጀምሮ ነበረ። ከዛ በምን ተጋባን። ከተጋባን በኋላ እኔ በጣም ታመምኩኝ። መጀመሪያም የቆየ የልብ ኬዝ ነበረብኝ እና ከአስር አመት በፊት የልብ ሰርጀሪ አሰርቼ ነበረ። ከዛ የመጀመሪያ ልጄን እርጉዝ ሲሆን ልቤ ፌል አረገ። አላወኩም ነበር ፌል እንደሚያደርግ። የተሰራው እንትን ፌል አረገ ፌል አደረገ። በጣም ከባድ የእርግዝና ጊዜ ነበረኝ። በቃ የመጀመሪያ ልጅ የልጅነቴ ምናምን ነበር፣ ግን ከባድ ጊዜ ነበረ። የእርግዝና ጊዜን ያንን የእርግዝና ጊዜ በቃ ሙሉ ለሙሉ ጥቁር አንበሳ ነበር እየተመላለስን እየተመላለስን የነበረው ምክንያቱም ገና ጽንሱ የሶስት ወር እያለ ሐኪሞቹ ሲያዩት በቃ መግፋት አይችልም፣ እንወስን በጊዜ አስወርጁ ሲሉኝ፣ ኖ አላደርገውም፣ አላስወርድም። በቃ እግዚአብሔር ነው የሰጠኝ፣ እሱ ነው የሚነሳኝ። እሱ የሰጠኝ በምክንያት ነው፣ ከፈለገ በራሱ ጊዜ ይውሰድ እንጂ እኔ ነፍስ አላጠፋም አልኩኝ። ምክንያቱም ነፍስ ማጥፋት መስሎ ነበር የታየኝ በሰዓቱ ባለቤቴም እኔ አንቺን ነው ማቀው፣ ከምንም ከማንም በፊት አንቺን ነው ማቀው እና በቃ አንቺ መጀመሪያ መኖር መኖር አለብሽ ምናምን ሲለኝ ነው አልኩት። በየሳምንቱ ነበር የምንመላለሰው አቡ ጥቁር አንበሳ በየሳምንቱ ለቼክ አፕ ማለት ነው። እና አንድ ቀን የሆነ ክፉ ፊት ደከመኝ ሰለቸኝ ምናምን ሳይል ቀጥ አድርጎ እየተመላለስን አስታመመኝ። ከዛ መውለጃ የደረሰ ወለድኩኝ። ስወልድ እግዚአብሔር አልፈቀደም ጠፋ ማለት ነው የፅንሱ በቃ እኔ ስነቃ ከማደንዝዣ ስነቃ ህፃኑ አረፈች። ያ በጣም ከባድ ጊዜ ነበረ ለእኔም ለእናቴም ለባለቤቴም በጣም ከባድ ጊዜ ነበረ። ከዛን ያው ልብሽ ልቤ ፌል ስላደረገ ድጋሜ ወደ ውጭ ሄጄ ሰርጀሪ ሊሰራልኝ ሰርጀሪ ያስፈልግ ነበረ። በቃ እንደዛ እንደዛ እያልን አልፈን፣ አሁን ድጋሜ ያንን ሁሉ ፈተና አልፈን፣ አሁን እግዚአብሔር በልጅ ባርኮን በፍቅር በደስታ እየኖርን ነው።

ባለቤት አሁን ሊሳፈር ስለሆነ የእሱ ሻንጣ እያዘጋጀው ነው። ምንም ነገር እንዳረሳየ ነገር ምን ላይ ነበር? ያልሰማሽኝ? ተጋባችሁ፣ ወለዳችሁ እና ፈጣሪ ያላለውም ልጃችሁ ምን ሆነ? አው የእኔ ልብ ኬስ ስለነበረብኝ ከባድ እርግዝና ጊዜ ነበረኝ እና ከዛን እኔ ስነቃ ከማደንዝዣ ሙሉ ማደንዝዣ ነበር ተሰጥቶኝ፣ የወለድኩት ማለት ነው ከዛ እኔ ልክ ከማደንዘዣ ስነቃ፣ ልጅቷ አረፈች። ሴት ነበረች። የወለድና የወለድኳት ልክ እኔ ስነቃ እሷ አረፈች። ከዛ በጣም ፈጣሪ አላለውም። በጣም የሚከብድ ጊዜ ነበር ያሳለፍነው ሀቡ። ምክንያቱም ለእኔ ቶሎ አልተነገረኝም፣ የህፃኗ ማረፍ ማለት ነው የሰማሁት እኔ ባረፈች በአምስተኛ ቀኑ ነው እኔ ሰማሁት። እና አለች ገናናት ምናምን እያሉ ነበረ ደብቀውኝ፣ ማለት ነው ያው የልብ ችግር ስለነበር የነበረብኝ ወዲያው ቢነገራት የሆነ ነገር ትሆናለች ተብሎ ተብሎ አልነገሩም። ለህፃን ልጅ ደግሞ ገና ለተወለደች ነፍስ ይማር አይባልም። ማለት ምን አድርጋ ዋው። ያው በቃ እሱ ፈጣሪ አይሳሳትም። አና ባለቤት ያኔ በጣም ከጎን ያስፈልገኝ ነበርና እኔ ጋር ሲመጣ ምናምን ሂድ ህጻኗ ጋር የሆነ ነገር ቢፈልጉ መድኃኒት ቢፈልጉ ምናምን ስልክ ህንቢ ቢላቸው እንዴት ነው የምናደርገው? ሂድ ህጻኗ ጋር እያልኩ እሱን ወደዛ ነበር ኮሽ ማረገው። ከዛ እሱ የወጣና አልቅሶ ምናምን በአሁን ጠራርጎ ይመጣል፣ ምንም እንዳልተፈጠረ ማለት ነው። ገባሻ ያው እኔ መስማ እኔ እንዳልሰማ እንዳይነገራት ስለተባለ ከዛ ሐኪም ባለበት ምናምን ነው የተነገረኝ። መጨረሻ ላይ እሱ እኔ ህፃኗን አላየኋትም፣ አልተገናኘንም ከኔ ጋር ያው ባለቤቴ ነው በደንብ አይቶ አቅፏት ምናምን የነበረው በሰዓቱ ግን በቃ እሱ እንዳያትና አቅፏት እንደነበረ ምናምን ስሰማ በቃ እኔም ሀዘኔን ዋጥ አድርጌ ወደ ቀጣይ ማለት በቀጣይ ደግሞ ምንድን ነው የሚያስፈልገኝ ድጋሜ እናት መሆን አለብኝ ልጅ ነኝ ይሄ ነገር ሲፈጠር ገና የስንት ዓመት ልጅ ነበርኩ መሰለሽ የሀያ አንድ አመት ልጅ ነበርኩኝ በሀያ አንድ አመቴ ነው ይሄ ሁሉ ነገር የተፈጠረው እና ከዛ በቃ ወዲያው ሀኪሙን ቀጣይ ስቴፕ ምንድን ነው ልቤ ኦልሬዲ የተሰራልኝ ቫልፍ ፌል አድርጓል በሰዓቱ ማለት ነው እና ምንድን ነው ቀጣዩ ስቴፕ? ምን ማድረግ አለብኝ? ድጋሜ እናት መሆን እችላለሁ ወይ ምናምን ስል ኢትዮጵያ ውስጥ ያለው መካኒካል ቫልቭ የሚባል ነው፣ ብዙ ለመውለድ ከባድ ነው በዛ ቫልቭ ማለት ነው። በጣም ትልቅ ከፍተኛ የህክምና ክትትል ያስፈልግሻል ምናምን፣ ግን ውጭ ላይ ደግሞ ተሄዶ የሚሰራ የሆነ ቫልቭ አለ፣ ሮዝ ፕሮሲጀር የሚባል አዲስ የመጣ ነው አሉ እና እሱ ከተሰራለች ግን በቃ በኖርማል መውለድ ትችላለች እንደ ጤነኛ ሰው ምናምን አሉ። ኦኬ እሺ ብዬ መጀመሪያ አራስነት ጊዜን ማሳለፍ አለብኝ፣ መጠንከር አለብኝ። ከምንም በላይ ሶስት ወር በቤት አሳለፍኩና አራስነቴን ስጨርስ ወዲያውኑ ወደ ግብጽ የሄድኩኝ ከእናቴ ጋር። በዚህ አጋጣሚ እናቴ በጣም ለእኔ በቃ ብዙ ዋጋ ከፍላለች ከምልሽ በላይ በቃ በተለይ ለእኔና ለባለቤቴ አንድ ላይ ለመሆን ምናምን በቃ ዋን ትልቁን አስተዋጽኦ ተጫውታለች። እና አብራኝ በሰዓቱ እሷ ነበረች አብራኝ ሄድ የነበረባት፣ አብራኝ ሄደች። ባለቤቴን ደግሞ በቪዲዮ ኮል እየተገናኘን ሕክምናዬን ጨርሼ ሁለት ወር ከምናምን ነበር የፈጀው፣ ሕክምናዬ ጨርሼ መጣሁ ወደ ኢትዮጵያ። ተመልሼ ስመጣ ያው ለማገገም እስከ ስድስት ወር ድረስ ምናምን ይፈጃል አሉ። እንደዛም ሆኜ መልሽ ቼክስ አረግ ልብ ያለበትን ሁኔታ በቃ አሁን ወደውም ቶሎ ልጅ መውለድ ትችያለሽ ምናምን ነገር አለኝ፣ ማለት ነው። ግን እኛ ሀቡኛ ባሰብነው ጊዜ ሳይሆን ፈጣሪ በፈቀደው ቀን ነው ሁሉም ነገር የሚሆነው፣ እሱ ባሰበልን ነገር ባሰበልን ቀን። ከዛ ሳላስበው ነው ወላ ሳላስበው ምን ሳልል ነው ሁለተኛ ልጄን ባባነ እርጉዝ እንደሆንኩ ያወቅኩት ማለት ነው። ከዛ በጣም ደስ አለን። አሁን በልጅ ተባርከን፣ እግዚአብሔር ይመስገን። በልጅ ተባርከን አብረን ሆነን። አሜን አሜን። አመሰግናለሁ። ሁሉም ነገር እሱ ጊዜ አለው። ሁሉም ነገር እሱ ድንገት በአጋጣሚ ነው ስጽፍ ያስገባችሁኝ፣ አመሰግናለሁ። እኛም እናመሰግናለን ሳይ ደስ ይላል። እና አሁን ስንት አመት ሆናችሁ ቱጌዘር አንቺና ባለቤትሽ? ምንድነው? ገና ስንት አመት እንደሆናችሁ ሳልነግራት ሄደች። ሳትነግራት ስንት አመት እንደሆናችሁ? አራት አመት በኋላ ነው አይደለ? ሁለተኛ ልጅ የወለደችውን የመጀመሪያዋን ፈጣሪ ያልፈቀደ